ዛሬ በሚደረጉ ጨዋታዎች በዋናነት እነማን ይጠበቃሉ የሚለውን ጉዳይ በተከታይነት ተጨማሪ ማብራሪያ ልንጠይቅበት ባልደረባችን እስማኤል አሚን እዚህ ስቱዲዮ ደርሷል። እስማኤል እንዴት ውለሃል? ሰላም ቆይ ደህና። ዛሬ የሶስተኛ ዙር የአውሮፓ ሻምፒየንስ ሊግ ጨዋታዎች ሲደረጉ በኢምሬትስ አርሰናል ከአትሌቲኮ ማድሪድ ትልቅ ግምት አግኝቷል። ምናልባት በልዩነት ዜናዎቹ ላይ ትንተና ስለተሰጣበት ግን የጨዋታዎቹን አቀራረብ ብናይ ብዬ ነበር ያሰቡት ና አርሰናል ከአትሌቲኮ የነበረው የሚሆነው ጨዋታ እንግዲህ ምናልባት የአትሌቲኮን የጨዋታ አቀራረብ ዘንድሮ የላሊጋን ሁኔታ ስትመለከት በጣም ደካማ እንቅስቃሴ እያሳየ ነው። ዲየጎ ሲሞኔ በክረምቱ ጥሩ ጥሩ ግዢዎችን አድርጓል፣ በጣም ብዙ ገንዘቦችን አውጥቷል። ግን ደግሞ ወደሚፈልግ የጨዋታ ሲስተም መምጣት አቅቶት ተመልክተናል። አርሰናል በተቃራኒው ግን ጥሩ እንቅስቃሴ እያሳየ ነው። የኮረሽ አጥቂ በደንብ ለመላመድ አሁን ሁኔታ ላይ ነው የሚገኘው። የክንፍ ጨዋታዎችን እያበዛ ስለሆነ እሱን ቶሎ ቶሎ ጎል ለሚደርስበት አጋጣሚ ነው። ስለዚህ በተቃራኒ ጨዋታዎችን ነው የምንመለከተው፣ ሜዳ ላይ ማለት ነው። ስለዚህ አትሌቲኮ አርሰናልን የመሰለ ፈጣን የማጥቃት እንቅስቃሴ ኳስ ለረጅም ጊዜ የሚይዝ ቡድን ካገኘ በጣም የሚያስቸግር የመከላከል አቅሙን የሚተገብርበት የሜዳ ሁኔታ ይኖራል ማለት ነው። ስለዚህ አርሰናል ያንን ብዙ ተጫዋቾችን ያስፈረምበት ከዚህ ዓመት በፊት ሲቸገርበት የነበረውን ማንነቱን ዛሬ ማውጣት እንዳለበት ይጠበቃል ማለት ነው። ስለዚህ ይሄ ብሬክ ስሩ ወይም ደግሞ ሰብሮ የሚገባ ተጫዋች እዚህ ጨዋታ ላይ ያስፈልጋል። አትሌቲኮ ምንም ጥያቄ የለውም፣ የዛሬውን ጨዋታ ጥሩ ተከላክሎ በካውንተር ፕሬሲንግ ለመጫወት እንደሚቀርብ ግልጽ ስለሆነ ማለት ነው። ስለዚህ አርሰናል አርቴታ ምናልባት ብዙ ችግሮች ነበሩበት ከዚህ ዓመት በፊት ወይም ደግሞ እንደዚህ አይነት ቡድኖችን ሲያገኝ የሚቸገረውን ቡድን ይዞ ነው የሚቀር ማስተካከል የሚኖሩበት ወይም ምን አይነት ገነባ የገዛቸው ተጫዋቾች ልዩነት ማምጣት እንደሚችሉ በዚህ ጨዋታ ላይ በትክክል የመጀመሪያውን ፈተና የሚያሳይበት ይሆናል ብዬ አስባለሁ እና ኤበርቺ ኤዜ በልዩነት መውጣት አለባቸው። አትሌቲኮ በጣም ቀላል የማይገረሰስ የተከላካይ ክፍል ወይም ደግሞ ጥሩ አድርጎ መከላከልን የሚችል ቡድን መስራት ኤምሬትስ ላይ ስለሚያሳይ ማለት ነው እና በጣም በተለያየ ቅርጽ ላይ የሚገኙ የጨዋታ አቀራረቦችን የምንመለከትበት ይሆናል ማለት ነው ከሁለቱም ቡድኖች በልዩነት የምጠብቃቸው ተጫዋቾች ግሪዝማን ምናልባት እዚህ ጨዋታ አስር ቁጥር ቦታ ስለሚሆን እኮ ነው። አሁን ምናልባት አርጀንቲናን አጥቂ ልጠቅ ስለህችል ይሆናል። አልቫሬዝን ግን ደግሞ እሱ ቶሎ ቶሎ ኳሶችን እንዲያገኝ በአትሌቲኮ የጨዋታ ሲስተም ግሪዝማን እዛ ቦታ ላይ መሆን አለበት። ቶሎ የሚጣላውን የካውንተር ፕሬሲንግ እሱ ነው ቶሎ የሚያስጀምረው እና እሱ እዛ ቦታ ላይ ከተነሳ አልቫሬዝ ኳሶችን የሚያገኝበት አጋጣሚ ጠባብ ነው የሚሆነው። እና በዛ ጥብቅ የመከላከል አቅም ላይ በልዩነት ጎሎችን ለማስቆጠር ግሪዝማን በጣም ወሳኝ ነው እዚህ ቡድን ላይ እና እሱን እጠብቃለሁ። ከዛ በተረፈ አርሰናል ላይ የኮረሽን እዚህ ጨዋታ ላይ እጠብቃለሁ። እሱም ቶሎ ቶሎ የሚመጡትን ኳሶች መጠቀም እንዳለበት፣ በተለይ በዚህ ጠንካራ የተከላካይ ክፍል ላይ እሱ ነጥሮ መውጣት መቻል አለበት። የአትሌቲኮ ላይ አርሰናል ና አጥቂ በመምራት ደረጃ ብዬ አስባለሁ እና ብሬክስሩ ይሆንለታል፣ የኮረሽ ብዬ አስባለሁ። የዛሬው ጨዋታ የኮረሽስ በአርሰናል ግሬዝማን ደግሞ በአትሌቲኮ ልዩነት ይፈጥራሉ ብሏል እስማኤል። ሌላኛው ጨዋታ በቪያሪያል ና ማንቸስተር ሲቲ መካከል ይደረጋል። ማንቸስተር ሲቲ እንግዲህ በፔፕ ጋርዲዮላ የተመራ ለአራት ተከታታይ ዓመት የእንግሊዝ ፕሪምየር ሊግ ሻምፒዮን ሆኗል። በሻምፒየንስ ሊግ ግን አንዴ ነው ማሸነፍ የቻለው ና ዘንድሮ ምናልባት ወደ ሁለተኛው የአውሮፓ ትልቁ ዋንጫ የማምራት እድል ሊኖረው ይሆን እስማኤል? በጣም አስቸጋሪ ነው። ፔፕ ምናልባት የዘንድሮ አመት መዘጋጃ ለቀጣይ አመት መዘጋጃ ይሆናል ብዬ አስባለሁ። እኔ በግሌ ጥሩ ሁኔታዎችን አሁን እያስተካከለ የመጣበት ሁኔታ ስለተመለከት ሊጉ ላይም ትንሽ የሚፎካክሩት ቡድኖች፣ በተለይ ጨዋታዎች በጨመሩ ቁጥር አስቸጋሪ ሊሆንበት እንደሚችል፣ አዲስ ስኳድ ነው እየሰራ ያለው። ስለዚህ ጊዜዎች ያስፈልጉታል ብዬ አስባለሁ። በቀጣይ አመት ግን ጠንካራ ተፎካካሪ ቡድን ይሰራል ብዬ አስባለሁ። ከግማሽ ከጃንዋሪ በኋላ ያለውን የሲቲ ሁኔታም እንግዲህ በዛ ደረጃ የሚገመት ይሆናል። የተሻለ ቡድን ይሆናል ብዬ አስባለሁ። አሁን ግን ትንሽ የሚያስቸግረውን ይሆናል። ምናልባት ማንቸስተር ሲቲ ወደ የቪያሪያል ሜዳ ሲሄድ በጣም አስቸጋሪ ጊዜ ያሳልፏል። በታሪክ ደረጃ ስንመለከት ዘንድሮ ደግሞ የተጠናከረውን ቪያሪያል በጣም የተሻሻለውን ቪያሪያል ተመልክተናል። ኒኮላስ ፔፔን የመሳሰሉ ቶማስ ፓርቴ፣ ፓፕጌ አዮዜ ፔሬዝን የመሳሰሉት ተጫዋቾች እዚህ ቡድን ላይ ሁለት የቀድሞ የአርሰናል ተጫዋቾችን ነው አይደል? የሚያገኘው ሬናቶ ቬጋ ከቼልሲ በጣም ውድ ተከላካይ ተብለው ተገዝቶ እንግዲህ አትርፎ የሸጠበትም ተከላካይ እዚህ ቡድን ላይ ይገኛል። ና ላሊጋው ላይ ስትመለከት ጠንካራ፣ ባለፈው በሪያል ማዲ ሶስት ለአንድ ከተሸነፈው ውጪ ጥሩ እንቅስቃሴ እያሳየ ነው። በቻምፒዮንስ ሊግም ጥሩ ደረጃ ላይ ያለ ነውና በቪያሪያል ሜዳ የሚደረገው ጨዋታ ለሲቲ ከባድ ፈተና ሊሆን ይችላል ብዬ አስባለሁ። ምናልባት አዳዲሱን ተጫዋቾች አቀናጅቶ ምን ሊሰራ እንደሚችል ፔፕ ጋርዶና ፍንጭ የሚሰጥበት ጨዋታ ከሜዳ ውጪም ስለሆነ ከጨዋታ አቀራረቡ ጋር በጣም ፕሬስ የሚጫወት ስለሆነ ፕሬሲንግ የሚጫወት ቡድን ካርዲዮላ የሚቸገር ስለሆነ ምናልባት የዛሬውን ጨዋታ መቋቋም ከቻለ ጥሩ ቡድን የመስራቱ የመጀመሪያው ፍንጭ ይሆናል ብዬ ማሰብበት ጨዋታ ይሆናል፣ ዛሬ ቪያሪያል ሜዳ ላይ የሚደረገው ጨዋታ ማለት ነው። ሀላንድ በግብ አስቆጣሪነቱ ይቀጥላል? አዎ ምንም ያላቸው ምርጫ እሱ ብቻ ይመስላል። አሁን ቶሎ ቶሎ ኳሶችን ወደሱ ማድረስ ብቸኛው አማራጭ። በፊት ከማል ሜዳ ላይ የነበረው ይሄ ፕሬዘንሱ ደብሮይነ ፈርናንዶ ሲልቫ፣ ጉንዶጋን የመሳሰሉ በጣም ሀይ ክላስ ሆኑ ቡድኖች ተጫዋቾች ስላሉት ብዙም የማይቸግረውን ሀላንድ ትመለከታል። አሁን ግን ቶሎ ቶሎ ኳሶች የማይደርሱት ግን ለመጠቀም የሚሞክር ሀላንድ ከዛ ጊዜ በተሻለ ሁኔታ መቅረብ የሚፈልገውን ሀላንድ ነው የተመለከት ነው። ሰርቪሶቹ እንደዚህ በፊት ስላልሉ ማለት ነው። እና አሁን ቶሎ ቶሎ የሚደርሰውን ኳሶች የሚጠቀምበትን ሁኔታ በጣም ሻርፖ ነው ይጠብቃል ብዬ አስባለሁ። ጥሩ ሌላኛው ጨዋታ የሌላኛው የስፔኑ ክለብ ባርሴሎና ከኦሎምፒያኮስ ከግሪኩ ክለብ ጋር የሚያደርገው ጨዋታ ነው። ባርሴሎና በላሊጋው ከመሪነት በቪያሪያል ስፍ በቫሌንሽያ የደረሰበትን ሽንፈት እናስታውሳለን። ከዛ በኋላ ግን ማገገም የቻለበትን ውጤት ተመዝግቧል። በሻምፒየንስ ሊግ ውስጥ የሃንሲ ፊሊኩ ባርሴሎና ምን ያስመለክተናል? ዛሬ ከኦሎምፒያኮስ በሚኖረው ጨዋታ የሃንሲ ፊሊኩ ቡድን አሁን ክፍተቶቹ በደንብ እየጎሉ እየመጡ ነው። ምናልባት ባለፈውም በሮናልድ አሮሆ የመጨረሻ ግብ ነው ማሸነፍ የቻለው ና ትንሽ የተቸገረውን ቡድን ነው የተመለከት ነው ቀስ በቀስ ክፍተቶቹ እየታዩ የመጡ ግን ደግሞ በጣም ልዩነት መፍጠር የሚችሉ ተጫዋቾች እዚ ስኳድ ላይ ቢኖርም ግን የሆነ ተጫዋች እዚ ቦታ ላይ እንደሚያስፈልጉ አሳይቶናል። ምናልባት ራሽፎርድ እንቅስቃሴ ጥሩ ሊሆን ይችላል፣ ግን ደግሞ የራፊኛ አለመኖር የባርሰሎናን የማጥቃት እንቅስቃሴ ክፍተት በደንብ ተመልክተናል። የመጨረሻ ግቦችን እየጠበቀ የሚያስቆጥር ቡድን ሆኗል። በእርግጥ የአማል በዛሬው ጨዋታ ሊመለስ የሚችልበት አጋጣሚ ይኖራል ተብሎ ይጠበቃል፣ ግን ደግሞ የራፊኛ መኖር ብዙ ኦፕሽኖችን የሚፈጥርለታቸው መሆኑን እንግዲህ በደንብ ተመልክተናል። የፔዦ ጨዋታ ላይ የራፊኛ ለመኖር የላሊጋ ክፍተት በደንብ ተመልክተናል። የባለፈው የላሊጋ ጨዋታ ላይ የራፊኛ ለመኖር አሁንም በደንብ የተመለከት ነው ነው ፔድሪና የዲዦንግ ቅንጅት ጥሩ ቢሆንም ግን የማጥቃቱ እንቅስቃሴ ላይ ብዙ ኦፕሽኖችን መፍጠር ላይ ግን ራፊኛ በደንብ ወሳኝ እንደሆነ እዚህ ቡድን ላይ ተመልክተናልና ራፊኛን የሚተኩበትን መንገድ ማሰብ እንዳለባቸው ይገባኛል። ካለበዚያ ግን አስቸጋሪውን የባርሴሎና ጉዞ እመለከታለሁ ወይም ደግሞ ቶሎ ብሎ ራፍኛ እዛ ጨዋታ ላይ መምጣት እንዳለበት ወይም የባርሴሎና አስኳር ላይ መቀላቀል እንዳለበት ነው የሚሰማኛል። የእንግሊዙ ኒውካስል ዩናይትድ ከሆዜ ሞሪኒዮ ቤኔፊካ ጋር ዛሬ ምሽት የአውሮፓ ሻምፒየንስ ሊግ የሶስተኛ ዙር ጨዋታውን ያደርጋል። እንግዲህ ቤኔፊካ እንደምታስታውሰው እስማኤል ሁለት የአውሮፓ ሻምፒየንስ ሊግ የዙር ጨዋታዎችን በመጀመሪያ የተከናወነቱ ተሸንፏል። ሆዜ ሞሪኒዮ በሻምፒየንስ ሊግ ከፖርቶ ጋር አሸናፊ እንደነበሩ ይታወቃል። ከሌሎች ታላላቅ ክለቦች ጋር ያንን ታሪክ መድገም ቢችሉም አሁን ግን ከፊታቸው የእንግሊዙ ክለብ ኒውካስል ዩናይትድ አለ። በሶስተኛው ዙር ቀስ በቀስ ቤኔፊካ ወደ በተለይ በሊጋቸው ወደ ተሻለ ማንነት እየመጣ ነው ራሳቸው በዛ ሲስተም እያመጡት እንደሆነ ያሳያል። እና ኒካስል ደግሞ በቶሎ የማሸነፍ ሲስተም ውስጥ ካልገባ በስተቀር አሁንም ጥሩ እንቅስቃሴ ከቼልሲ ጋር ስታምፎርድ ብሪጅ ላይ የነበረውን የቤኔፊካን ጨዋታ ከተመለከትን ምናልባት የተወሰኑ እድሎችን ተጠቀመ እንጂ ቼልሲ ሙሉ ጨዋታውን በብልጫ ደረጃ የነበረው ቤኔፍካ ስለነበር በቀይ ካርድ ወጥቶበት እንደሁም በዛ ደረጃ የተጫወተ ቡድን ነው። ስለዚህ መስተካከል የሚገባውን ትንሽ ነገር ካስተካከል ስቲል አሁንም የሚፈተነው ኒውካስል እንመለከታለን። ወልትሜድ አሁን ግቦችን እያስቆጠረውን ግን የሱ የጨዋታ አቀራረብ ግን እንደ ኢሳክ ካልሆነላቸው ምናልባት ቶሎ ብሎ ወደዛ መምጣት ካልቻ ያልቻሉ በስተቀር አግብተውን ቢሆን የእሱ ስም ይጎላል። ግን ኒካስል እየተሸነፈ የሚሄድበት አጋጣሚ ሰፊ ነው ብዬ አስባለሁ። እና የጨዋታ አካሄዳቸውን ከዚህ አጥቂ ጋር ማቀናጀት መቻል አለባቸው። ተመሳሳይ ጨዋታ ሲስተም እየተከተሉ ግን ሽንፈቶችን እያስተናገዱ ነው፣ እየመሩ ማለት ነው እና ይሄ አንዳንዴ ረጅም አጥቂ ታርጌት ማን ሲኖር የአንተን የጨዋታ የኤዲሃዊ ጨዋታ አቀራረብ፣ ይሄ ቶሎ ቶሎ የፖዚሽን አጥቂ ላይ የተመሰረተ ነው እሱ ግን ቆሞ የሚጫወት አጥቂ ነውና የእሱን ስም ሊገነባ ይችላል፣ አንዳንድ ግቦችን እያስቆጠረ የጨዋታውን እንቅስቃሴ ግን ሙሉ ለሙሉ ያፈርሰው ይችላል ና ለዛ ሲስተም የሚሆን የጨዋታ አቀራረብ ይዞ መምጣት አለባቸው ብዬ አስባለሁ። እሱ ግቦችን ያስቆጥራል፣ ግን ሊኳስል እየተሸነፈ ነው። ይህንን መስተካከል መቻል አለበት። ቶሎ የሚጋለጥ እድሎችን ቶሎ ቶሎ የማይጠቀም እሱ ግን አንድ ግቦችን ሊያስቆጥር ይችላልና አማራጮችን በሌሎች አማራጮች የሆነ ግቦችን ወይም ደግሞ የጨዋታ አቀራረባቸው ማስተካከል እንዳለባቸው ይሰማኛል። ቤኔፊካ ደግሞ ይህን ክፍተት የሚጠቀም ይሆናል ብዬ አስባለሁ። ባለፈው የስታምፎርድ ብሪጁን ጨዋታ ስለምናስታውስ ማለት ነው። ሌላኛው የአምናው የአውሮፓ ሻምፒየንስ ሊግ አሸናፊው ፓሪሴን ጀርማ የፈረንሳዩ ክለብ ከሜዳው ውጪ ከጀርመኑ ባየር ሊቨርኩሰን ምሽት ያደርገው ጨዋታ ይጠበቃል። አሸናፊ ሆነ ወይም የወቅቱ አሸናፊ ሆኖ በመሰል ጨዋታዎች ላይ መሳተፍ ብዙ ክለቦች ተዘጋጅተው እንዲመጡ ያደርጋል ይባላል። እና ከዚ አንጻር ፓሪሴን ጀርማ ባርሴሎና ላይ ስኬታማ እንደነበረ ተመልክተናል። ከሊቨርኩሰንስ ምን ፈተና ይጠብቀዋል? ስ ሊጋ አንድ ላይ ያለውን አቀራረብ ብንመለከተው እየተፈተነ ነው። በጣም ሁለተኛ ደረጃ ነው ያለው፣ ግን ደግሞ የጨዋታችን ከስታስ ጋር ሶስት ለሶስት ነው። ሁ ባለፈው የወጣው ከዛ በፊት የነበረውን ጨዋታም የተሸነፈ ቡድን ክፍተቱን በደንብ የተጠቀመውን የዲዘርቢን ቡድን የማርሴን እንመለከታል። ና ትንሽ ከወት ውጭ በሆኑ አራት አምስት ቡድኖች የሚፈክሩበት አስረኛ ሳምንት ወይ ዘጠነኛ ሳምንት ቢሆንም እንደዛ ተፎካካሪ ይገጥሞታል። ሊግ አንድ ላይ ና ፈታኝ የሆነ ጊዜ እያሳለፈ ነው። አሁን በተቃራኒው ባየር ሊቨርኩሰን ቴንሃን ካሰናበተ በኋላ በጣም ያንሰራራውን ባለፈው አራት ለሶስት እንግዲህ በሊግ ጨዋታ ቡንደስሊጋ ቡንደስ ሊጋ ላይ አሸንፎ ነበር። በጣም ምርጥ እንቅስቃሴ የሚያደርግ በጣም ለቡድን ወሳኝ ወይም ደግሞ ፈታኝ የሆነ ቡድን ይዞ መቅረብ እንደሚችል እንግዲህ ሊቨርኩሰን አሳይተዋል ና ፔጄ ባልተጠበቀ ሁኔታ የዛሬው ጨዋታ የሚፈተንበት ይሆናል ብዬ አስባለ፣ ግን ዋናው ጉዳይ አሰልጣኞቹ ላይ ይወሰናል። አሁን ብዙን ጊዜ ከተመለከት ባርሰሎና በጣም ጥሩ ቡድን ሆኖ ፔው ሌላ እንዳሸንፉታል ካም የባርሰሎና ሜዳ ድረስ ሄዶ ማለት ነው። ስለዚህ የኤኔሪኬ ጨዋታ አቀራረብ ሁሌም ለጨዋታው ወሳኝነት ይዞ እየመጣ እንደሆነ ነው የምንመለከተው። ፔጄም በቻምፒየንስ ሊጉ ጨዋታ እንደዚህ የተቸገረውን የሊግ አንድ ውጤቱን ይዞ ግን ደግሞ ከሊቨርኩሰን ጋር ባንሰራራው ቡድን ለመቅጠም ሲነሳ ጨዋታው የሚፈትኑ ሊመስል ይችላል ግን የዚህ አሰልጣኝ የጨዋታ አቀራረብ አሁንም ልዩነት ፔዥ ሊያወጣው ይችላል ብዬ አስባሉ። ካስፐር ሁልማንድ ይባላሉ አዲሱ የባየር ሊቨርኩሰን አሰልጣኝ በጣም የተሻለ ቡድን፣ ጥሩ እንቅስቃሴ ያለው ፈጣን የማጥቃት እንቅስቃሴ ያለው ቡድን መስራት ችለዋል። ብዙ ግቦችን የሚያስቆጥር ቡድን መስራት ችለዋል ና ከዚህ አንጻር ሶስት ግቦችን በሊጋ እንዲያስተናገደው ፔዥ አሁንም ይፈተናል ብዬ አስባሉ ግን ከኤነሪክ አቀራረብ አሁንም ልክ እንደ ባለፈው ዓመት የቻምፒዮንስ ሊግ ሁኔታ ልክ እንደ ዘንድሮ የጨዋታ አቀራረብ በዛ ደረጃ ይዘውት ሊወጡ ይችላሉ ቡድኑ ብዬ አስባለሁ። ከፕሲጄ ፓሪስን ጀርማ ማን በልዩነት ይጠበቃል። ዛሬ ምናልባት የመሀል ሜዳው እንቅስቃሴ ነው ልዩነት ይፈጥራል ብዬ ማሰብ አጥቂዎች ታይ ትችላለ ግን ደግሞ የመሀል ሜዳው የቪቲኒያ እንቅስቃሴ አሁንም በልዩነት መውጣት ይችላል። ዛበርኒም የተከላካይ ክፍል በጣም ጠንቃቃ ሆኖ አለባቸው ሶስት ግቦችን ማስተናገድ ችሏል፣ በስትራስቡርግ ስለዚህ መስተካከል ያለበት ወይም ደግሞ በንቃተ ሕሊና መጫወት እንዳለባቸው ያሳያል። ባየር ሌቨርኩሰን ብዙ ግቦችን የሚያስቆጥር ቡድን ሆኗል። ና ከዚህ አንጻር የዛበርኒ ና የቪቲኒያ እንቅስቃሴ ለቡድኑ ወሳኝ ነው ብዬ አስባለሁ። መስመር ጫና የሚፈጥሩ ተጫዋቾች ስ ሊሆን ይችላል። ግን የመሀል ሜዳው ሞተር ላይ እንቅስቃሴ ሆነ አሁን ትልቁ ወሳኝነት ኳሶቹን ባላንስ አድርጎ የቲሙን ባላንስ አሁን ሶስት ግቦችን ማስቆጠር ማለት የተከላካይ ክፍል በተፈጥሮ ሊኖርህ ይችላል። ግን ደግሞ ኔቬስ ይሄ ተፈጥሮ የተከላካይ አማካይ አይደለም። ብዙ ኳሶቹን ቦታዎችን ትቶ የሚሄድ እንደ ግራቨንበርክ ና ኔቬስ ተመሳሳይ ጨዋታ አከራረ ኢንተርሴፕሽን ላይ ጎበዝ ናቸው። ግን የተከላካዮችን በመሸፈን ና ታክቲካል ሆኖ እዛ ቦታ ላይ በመቆየት ግን ደካማ ናቸው። ና ግቦችን ሌላኛ ምናልባት ምናልባት እሱም የማጥቃት እንቅስቃሴው ጠንካራ ነው። ሲከላከል ግን ጠንካራ ነው ግን ግን ቦታዎችን ለቆ የሚሄድበት አጋጣሚ በጣም ሰፊ ነው። የተከላካይ አማካዮች ወይ መሀል ሜዳዎቹ እንቅስቃሴ በጣም ወሳኝ ነው። ኦቨርላፕ እያደረገ ስለሚሄድ፣ አዎ ስለሚሄድ ና የሊቨርኩሰን እንቅስቃሴ ቡንደስሊጋ ላይ ማየት ነው። አሁን ብዙ ዘገባዎች ምን ያሳያሉ? ፒኤስጂ በጣም የሚፈተንበት ጨዋታ ይላል ና ሊቨርኩሰንን እንቅስቃሴ ቡንደስሊጋ ላይ ስትመለከት በጣም በልዩነት ራሱን በጣም አሻሽሎ የቀረበ ብዙ ግቦችን የሚያስተናግድ ሆኖ ነው በጣም ፋታ የማይሰጥ የማጥቃት እንቅስቃሴ ያለው ቡድን ሆኗል። ና ከዚህ አንጻር ነው የመሀል ሜዳውና ተከላካይ ክፍሉ ላይ ንቃተ ኅሊናቸው ከፍ ያሉ ተጫዋቾች ሊኖሩ ይገባሉ ማለት ነው። አዎ እና አሰልጣኙ ልዩነት ይፈጥራል ብዬ ያሰብኩት ብዙ ጨዋታዎች ላይ ፒኤስጂ ያልተገመተበት ጨዋታ ላይ ግን ይዘውት ሲወጡ ስለተመለከተን አሰልጣኙ አሁንም የሉዊስ ኤንሪኬ እዚህ ጨዋታ ላይ ተለዋጭ ጨዋታ አቀራረባቸው ነው። ዛሬ ምሽት በአውሮፓ ሻምፒዮንስ ሊግ የሶስተኛ ዙር ጨዋታዎች ይከናወናሉ። ከነዚህ መካከል ደግሞ በመዋናነት ጠባቂ የሆኑትን በተመለከተ ባልደረባችን እስማኤል አሚን ስቱዲዮ ተገኝተ ስላደረስከን ሰፋ ያለ መረጃ በተመልካቾች ስም ከልብ አመሰግናለሁ። አመሰግናለሁ።